ይሄ ምልክት ምንድነው? ትርጉሙስ ምንድነው? ምስጢሩስ ምንድነው? በላሊበላ በላ ውቅር አብያተ ክርስቲያናት ውስጥ ይሄ የሰዋስቲካ መስቀል ቅርጽ ይገኛል። ከህንድ በምዕራብ እስያ ወደ አውሮፓ እንደመጣ አንዳንዶች ጥናቶች ይጠቁማሉ። በዴንማርክ እና በጋና ይታያል። በአየርላንድ አለ። በላስታ ላሊበላ በላ መስኮት ላይ የሚገኝ ነው። በተለይ ናዚዎች ወይም አዶልፍ ሂትለር ይሄን ምልክት በመጠቀሙ የናዚዎች አርማ በማድረጉ ሰዋስቲካን ስትመለከቱ የተጠላለፈ ሰባት ነው። ሰባት እና ሰባት ደግሞ 49 የሚገርመው የመቅረዝ መብራቶቹም በድምሩ 49 ናቸው። የቅድስት ድንግል ማርያምም ዕድሜ 49 ነው። ክቡራና ክቡራት፣ እንደምንቆያችሁ እንደምናረፈዳችሁ እንደምናመሻችሁ፣ በያላችሁበት ሀገር ሰላማችሁ ይብዛ። ከልቤ ወዳችኋለሁ፣ አከብራችኋለሁ። ወደ ዩቲዩብ ቻናሌ እንኳን በሰላም መጣችሁ። ላይክ በማድረግ ሀሳብ አስተያየታችሁን በመስጠት ለሌሎችም በማጋራት ቆይታችሁ ከእኔ ጋር ይሁን በማለት በተቀጣጠርነው መሰረት ዛሬም ተገናኝተናል። ዛሬም አቀርብላችሁ ስለ ስዋስቲካ መስቀል ነው። ይህ መስቀል ምንድን ነው? ትርጉሙ የሚለውን ዘርዘር አድርገና ያለን፣ ክቡራን ተመልካቾቻችን፣ ስዋስቲካ መስቀል በብዙ ዓለማት ከጥንት ጀምሮ ከክርስቶስ ልደት በፊት ጀምሮ ማየት የተለመደ ነው። ብዙዎቻችሁ ጥያቄ አይምሯችሁ ውስጥ ይፈጠራል፤ ይሄ ምልክት ምንድን ነው? ትርጉሙስ ምንድን ነው? ምስጢሩስ ምንድን ነው? የሚለው አልፎ ተርፎ ደግሞ በላሊበላ ውቅር አብያተ ክርስቲያናት ውስጥም ይሄ የስዋስቲካ መስቀል ቅርጽ ይገኛልና፣ እና ምንድን ነው ትርጉሙ፣ ምንድን ነው ንባቡ፣ ምስጢሮስ ምንድን ነው የሚለው ነው በዛሬው ዕለት የምንወያየው ክቡራን ስራና ክቡራት ሀሳብ አስተያየታችሁን ላኩልኝ። ከልቤ ወዳችኋለሁ፣ አከብራችኋለሁ። እንደሚታወቀው በርካታ ፊደላት አሉ፣ በርካታ ምልክቶች አሉ፣ በርካታ ቁጥሮች አሉ። እነዚህ ሁሉ የራሳቸው የሆነ ትርጉም አላቸው። ፊደል ዝም ብሎ አይቀረጽም፣ ምልክት ዝም ብሎ አይቀረጽም፣ ቁጥሮች ዝም ብለው አይቀመጡም። እና እያንዳንዱ ቁጥር እያንዳንዱ ፊደል፣ እያንዳንዱ ምልክት የራሱ የሆነ ፍቺ ትርጓሜ አለው። ከምልክቱ ጀርባ ደግሞ የሚያስተላልፈው ረቂቅ ምስጢር አለና ክቡራን ተመልካቾቻችን በምድራችን ላይ ካሉት በጣም ብዙ ምልክቶች መካከል ታዋቂው የስዋስቲካ መስቀል ነውና ስለ ስዋስቲካ እነግራችኋለሁ። ቆይታችሁ ከኔ ጋራ ይሁን። ስለ እነዚህ ምልክት አንድ የተጻፈ ነገር ወይም አንድ ቪዲዮ አይቶ ድምዳሜ ውስጥ መግባት ይገባል የሚል እምነት የለኝም። ፊሎሎጂስት መሆን ያስፈልጋል። መቼ ነበረ? እነማን ተጠቀሙበት? በተለያዩ ብዙ ባህሎች በስፋት እንዴት ተገለጠ? ቅርጹ ምን ያመለክታል? ስያሜውስ ምን ይገልጣል ማለት ይገባል እንጂ አንድ ቪዲዮ ብቻ አይቶ ዩቲዩብ ቪዲዮ አይቶ ብቻ ይሄ ነው ብሎ መደምደም አላዋቂነት እንጂ አዋቂነት አይደለምና፣ በተለያዩ ባህሎች በተለያዩ ሀገራት በተለ ተለያዩ ምሁራን እንዴት ተገለጠ እንዴት ተመሰጠረ የሚለው ነው በዛሬው ሌት የምናየው። ክቡራን ተመልካቾቻችን እንግዲህ ስዋስቲካን ስናይ የምልክት ጥንት በዩክሬን እንደነበረ ጥናቶች ይጠቁማሉ። እንደውም አስቀድሞ የነበረው እዚህ ሀገር ነው የሚል ድምዳሜ የተደረሰበት አጋጣሚ አይቻለሁ። ሰባት ሺህ ዓመት ያሳለፈ ደግሞ በኢራን ተራራዎች በሚገኘው ላክማዛር በሚባል የድንጋይ ግድግዳ ላይ ይሄ የስዋስቲካ መስቀል ቅርጽ ተገኝቷል። አስቡት፣ የዛሬ 7000 ዓመት ማለት ነው። ምስጢሩ ምን ይሆን? ወደፊት እናየዋለን። ሌላው በሚገርም መልኩ የዛሬ 6000 ዓመት በቡልጋሪያ የሴራሚክ ሸክላ ላይ እንደገና የዚህ ቅርጽ የተጠላለፈ መስቀል መሳይ ቅርጽ ተገኘ። የዛሬ 6000 ዓመት ማለት ነው። እንደገና ቅድመ ልደተ ክርስቶስ 4000 ዓመት በመካከለኛው መስጴጦሚያ በምዕራብ ኢራን፣ በተለይ በሱሳ በሸክላ ላይ ተቀርጾ ምልክት ተገኝቷል። ስለዚህ በጣም ጥንታዊ ምልክት እንደሆነ ክቡራን ተመልካቾቻችን ልታውቁ ልትረዱ ይገባል የሚል እምነት አለኝ። እንግዲህ በዚህም አላበቃ ቀጥሎ ቅድመ ልደተ ክርስቶስ ቢሲኢ ማለት ነው ቢፎር ክራይስት 2500 እስከ 1700 በሸክላዎች ላይ በተለይ በሀርፓን ስልጣኔ ወይም የኢንዱስ ስልጣኔ በሚባል ጊዜ በማህተሞች ላይ እንደነበረ ጥናቶች ይጠቁማሉ። ክርስቶስ ደት በኋላ ደግሞ ከህንድ ወደ ምዕራብ ከህንድ በምዕራብ እስያ ወደ አውሮፓ እንደመጣ አንዳንዶች ጥናቶች ይጠቁማሉ። በተለይ ቅድመ ልደተ ክርስቶስን በምናይበት ጊዜ 3000 ዘመን በክሬቴ ይሄ ቅርጽ ተገኝቷል። ከክርስቶስ ልደት በፊት 550 ዓመት ቀደም ብሎ በግሪክ በሸክላዎች ላይ፣ በ768 መቶ ዓመት ቀደም ብሎ፣ 400 ዓመት ቀደም ብሎ በተለይ በሸክላዎች ላይ ግሪክ ውስጥ በስፋት ተገኝቷል። እንግዲህ ጥናቶች ይሄን ነው የሚያሳዩት። በሳንቲሞች ላይ በግሪኮች በጣሊያን በስካንዲኔቪያ ከክርስቶስ ልደት በፊት ሁሉ በሳንቲሞች ላይ ይሄ ምልክት ይቀረጽ እንደነበረ ጥናቶች ይጠቁማሉ። በተለይ በምዕራብ እስያ በኢንዱስ ሸለቆ በመስጴጦሚያ ይሄ ምልክት በጣም ተስፋፍቶ ነበረ። ወደ ልደተ ክርስቶስ ደግሞ ከክርስቶስ ልደት ወዲህ ስናይ በዴንማርክ እናየዋለን። ይህን ምልክት በጋና ይታያል፣ በአየርላንድ አለ፣ በላስታ ላሊበላ መስኮት ላይ የሚገኝ ነው። ስለዚህ በጣም ብዙ ሺህ ዓመታት ያሳለፈ ምልክት እንደሆነ በዚሁ ሁሉ መረዳት ይገባል የሚል እምነት አለ። ሆኖም ግን ጀርመኖች በተለይ ናዚዎች ወይም አዶልፍ ሂትለር ይህን ምልክት በመጠቀሙ የናዚዎች አርማ በማድረጉ ምልክቱ ሌላ ስያሜ እንዲሰጠው ሆነ ማለት ነው። እንግዲህ አንዳንዴ ከስር ጀምሮ ላላጠና ሰው፣ ላልመረመረ ሰው፣ ላላወቀ ሰው የአምባገነኖች ምልክት ሆኖ ሊያዩ ይችላል። ለምሳሌ ቀስተ ደመናን ማንሳት እንችላለን። ክቡራን ተመልካቾቻችን፣ ቀስተደመና እግዚአብሔር ለኖኅ የሰጠው ትልቅ ምልክት ነው። በኋላ ግን ሌሎች ሰዎች ይህን ምልክት ሲጠቀሙበት እኛ አሁን ቀስተ መጠቀም የሌላ ምልክት ሆኖ እንዲታየን ያደርጋል ማለት ነው ስለዚህ አቢውስ ተደርጓል ምልክቱ ነው የሚባለው ስለዚህ አሁን በምዕራቡ ዓለም ይሄ ስዋስቲካ መስቀል እንደ መጥፎ ምልክት ወይም የአምባገነኖች ወይም የፋሽስቶች ምልክት ተደርጎ ይታያል በምስራቁ ግን አይደለም ስለዚህ ክቡራን ተመልካቾቻችን አንድን ምስል ወይም አንድን ምልክት ስናይ መቼ ነበር ያ ምልክት እንዴት ተሰራ እነማን ሰሩት በየት ባህል ነበር የሚለውን መጀመሪያ ሳናጠና አንድ ቪዲዮ ብቻ አይተን ድምዳሜ ውስጥ ከገባን በጣም ትልቅ ስህተት ውስጥ ልንወድቅ እንችላለን እና በጣም መጠንቀቅ ያስፈልጋል። አንድ ቪዲዮ አይቶ ወይም አንድ ዩቲዩብ አይቶ ነገሮችን መደምደም አዋቂነትን አያሳይም። ለምሳሌ ቀስተ ደመናን እንግዲህ እግዚአብሔር ከኖ ጋራ ቃል የተገባባበት ልዩ ምልክት ነው። ይህ ምልክት ለሰው ልጆች ሁሉ የተሰጠ ታላቅ የምህረት ምልክት ነው። ነገር ግን አሁን ግብረ ሶዶማውያን ይህን ምልክት በመውሰዳቸው ምክንያት ያው እንደሚታወቀው አሁን ይህን መጠቀም እስክንፈራ ድረስ አድርሶናል ማለት ነው። እንደዚህ እየጣልን ነው የምንሄደው ብዙዎችን ነገሮች የሚል እምነት አለ። ለምሳሌ ከዋክብትን መመርመር የበለጠ እግዚአብሔር እንድናውቅ ያደርገናል። ምክንያቱም እያንዳንዱ ኮከብ የራሱ የሆነ ምስጢር መንፈስ ሀሳዊ ምስጢር አለው። ማዛሮት ላይ በዝርዝር እንደጠቀስኩት ስለዚህ ያንን መመርመር ያንን ማወቅ የበለጠ ወደ እግዚአብሔር ስር የሚያቀርብ፣ ሰይጣን ደግሞ ተንኮለኛ ነው ሌላ ስያሜ የሰጠውና ሰው ያንን እንዳይመረምር ያደርጋል። እና በቀስተ ደመናም የሆነው በስዋስቲካም የሆነው ይሄ ነው የሚል እምነት አለን ክቡራን ተመልካቾቻችን። ስለዚህ ነገሮችን ጽፋ አድርገን መመርመር እንደሚገባ በዚሁ አጋጣሚ መጠቆም እፈልጋለሁ። ስለዚህ አንድ ነገር ከመንቀፍ በፊት መረጋጋት ያስፈልጋል የሚል እምነት አለኝ። ለማንኛውም ግን አብዛኛው የዓለማችን ህዝብ ይህን ቅርጽ ስዋስቲካ ይሉታል። እንግዲህ ቃሉ የሳንስክሪት ነ ጥንታዊ ቋንቋ ሲሆን ትርጉሙም ለደህንነት የሚረዳ የሚል ፍቺ ያለው በተለይ ከህንዶች የተወሰደ ስም እንደሆነ ነው አጥኚዎች የሚጠቁሙት። ትርጉሙም መልካም ደህንነት ነው እንደማለት ነው። ወይም እንደ ቃለ በረከት ማየት ትችላላችው ትችላላችሁ ለምሳሌ ተስፋ መልካም ነገር ይሁን እንደማለት ነው። ሱና አስቲክ ይሉታል፣ አስቲካ ሱና አስቲክ ይሉታል። በተለይ በሪግቬዳ የአጁርቤዳ ሜት በተባሉ ጥንታዊ ጽሑፎች ላይ ስዊስቲ ቫችንም ይላል እንደ ቃለ በረከት ነው እንግዲህ ህንዶች የተጠቀሙበት ይህንን መስቀል ቅርጽ የሆነ ምልክት ማለት ነው። እንግዲህ በሂንዱይዝም ፊቱ ወደ ቀኝ የሆነ ወይም ክሎክዋይዝ የሆነውን ነው ስዋስቲካ የሚሉት በእነርሱ እንግዲህ ይሄ ማለት ፀሐይ ማለት ነው። መበልጸግ ማለት ነው። መልካም እድልን የሚወክሉበት ምልክት አድርገው ይይዙት ነበረ። ከክርስቶስ ልደት በፊት ጀምሮ ማለት ነው። ደግሞ ፊት ወደ ግራ የሆነው ደግሞ አንቲክሎኳይዝ የሆነውን ሳውስቲካ ቢሉት ነበር። በተለይ ምሽትን ይወክሉበታል። ያንን ፀሐይንን ምሽት በመወከል ይጠቀሙበት ነበረ። ይሄም እንግዲህ ጥናቶች ያሳያሉ ማለት ነው። ሌሎቹ እንግዲህ በተለይ ከ1886 እስከ 1951 የነበረው የሜታፊዚክስ ተመራማሪ በ

የተለያዩ ምልክቶችን ያጠና የነበረው ፈረንሳዊው ሬኔ ጉዌኖን ይህ ምልክት እንግዲህ የመስቀል ቅርጽ ብሎ ወስዶታል። በተለይ ቴትራ ጋማዲዮን የሚል ክሮስ ጋማዲዮን ማለት ነው፣ ወይም ክራክስ ጋማታ ይሉታል። እንግዲህ የጋማዲዮን መስቀል ብሎ ነው የወሰደው። ምክንያቱም የቅርጹ ጫፍ እንደምታዩት ስክሪኑ ላይ ሶስተኛውን የግሪክ ፊደል ጋማን ስለሚመስል በአራት የጋማ ፊደል የሚሰራ ነውና የጋማዲዮን መስቀል ነው ያለው አልፋቪታ ጋማ ጋማ ቅርጽን ይሰራል። አራት ጋማን ብታጠላልፉ ይሄንን ቅርጽ ይሰራልና የጋማ ዲዮን መስቀል ይሉታል። ጀርመኖች ደግሞ ሃከን ክሩዝ ይሉ ወይም ሁክድ ክሩዝ ወይም የታጠፈ መስቀል ማዕዝናዊ መስቀል፣ ቆልማማ መስቀል እንደማለት ነው ብለው ወስደውታል። ይሄ በጣም ይገርማል። ሌላው ይህ ደግሞ የግዕዝ ሰባት ቁጥርን የተጠላለፈ ሰባት ቁጥርን ይመስላል። እሱንም በኋላ እንመጣበታለን። ክቡራን ተመልካቾቻችን፣ እንግዲህ ይሄን ምልክት የተለያዩ ሀገራት በተለያዩ ጊዜ ከክርስቶስ ልደት በፊት ጀምሮ እስካሁን ድረስ ተጠቅመውበታል። በርካታ ተመራማሪዎችም በስፋት አጥንተውታል። ከተመራማሪዎች መካከል ይህ ቅርጽ እንግዲህ ስነ ፍጥረትን እንደሚወክል የጻፉ በጣም ብዙዎች አሉ። በተለይ ከሶላር ሲስተም ጋር አያይዘው ከፀሐይ፣ ከጨረቃ፣ ከከዋክብት፣ ከኮንስተሌሽን፣ ከህብረ ከዋክብት ጋር ከነፋሳት ጋር አያይዘው ያጠኑት የመረመሩ በጣም በርካቶች አሉ። ክቡራን ተመልካቾቻችን ስለዚህ እነዚህን ጥናቶች እኔ ነግራችኋለሁ እናንተ ግን የተሻለ የምትሉትን መርምራችሁ እንድትይዙ በዚህ አጋጣሚ መልእክቴን አስተላልፋለሁ። ውስጥ የመጀመሪያው እንግዲህ የጋማዲዮን መስቀል ወይም ቴትራ ጋማዲዮን የሚለውን አይተናል። አሁን ደግሞ ከስነ ፍጥረት አንጻር ምን ትርጉም ይሰጣል፣ ጥንታውያን ሕዝቦችስ ይሄን ነገር እንዴት ተጠቀሙበት? ለምን ተጠቀሙበት? ምን አይነት ነገርን ተመልክተው ነው ይህን ቅርጽ የሰጡት? የሚለውን ጥናት ነው ማቀርብላችሁ። ቅድም የጠቀስኩት እንግዲህ ፈረንሳዩ ሬኔ ጉዌኔን ቴትራ ጋማዲዮን ከማለት ባለፈ ደግሞ ስዋስቲካ የሚወክለው የሰሜን ዋልታንና ከማዕከል አንጻር ያለን የመሽከርከር እንቅስቃሴ ወይም ደግሞ በጊዜ ሂደት የማይቀየረውን ዋልታን ነው። ምናልባት በሁለተኛነት ከሰሜን ዋልታ የተንጸባረቀች የምትመስለውን ፀሐይን ይወክላል የሚል ትርጉም ነው የሰጠው። እንደምታዩት የሚሽከረከር ነገር ነው የሚመስለው። ከማዕከል አንጻር ስታዩት የሚሽከረከር ነገር ነው ቅርጹ የሚመስለው እና ይሄ ደግሞ የመሽከርከር እንቅስቃሴ ዑደትን የሚያመለክት ነው ያልታን የሚያመለክት ነው የሚል ትርጉም ነበረ። ይሄ ሬኔ ጉኖን የሰጠው በሁለተኛው ትርጉሙ ፀሐይን ነው የሚወክለው ነው የሚለው። ስለዚህ የተንጸባረቀች ፀሐይን ነው የሚመስለው እና ምናልባት በእኛ እንግዲህ ምዕዛረ ፀሐይ፣ አውታረ ፀሐይ እንደምንለው እነዛ ዳር ዳር ዳር የተዘረጋጉት በተለይ የፀሐይን ነጸብራቅ ሆነው መሀሏ ግን ፀሐይን ተወክላለች ወደሚል እሳቤ ነው የሄደው። በተጨማሪም ደግሞ ፈጣሪን ይወክላል ነው የሚለው። ፍጹም ኃያል የሆነው እንግዲህ የባህር አምላክ ኮስሚክ ስርዓትን ይመራል ወይም እንደሚመራ ያሳያል ነው የሚለው። እንዲሁም እንደ ጋማና ጂ ያሉ በተለምዶ የሚታወቁ ፊደላት በተለይ የዩኒቨርስን መሀንዲስ ወይም ፈጣሪ ፍጥረታት እግዚአብሔርን የሚያሳዩ ምልክቶች ናቸው ነው እንደ ጥናቱ ጠቋሚነት። ስለዚህ ጋማ ምልክቱ በተለይ እግዚአብሔር ፍጥረታትን ካለመኖር ወደ መኖር አምጥቶ መፍጠሩንና ስርዓተ ፀሐይን አጠቃላይ ዩኒቨርስን እንደሚመራ ሁለንታን እንደሚመራ የሚያሳይ ምልክት፣ ፈጣሪ ፍጥረታትነቱን የሚያሳይ ምልክት ነው ወደሚል እሳቤ ነው ከብዙ ጥናት በኋላ የሄዱት። ስለዚህ የጥንት ህዝቦች ፈጣሪን ለመወከል ይህን ምልክት አደረጉት ወደሚል ጥናት ነው ሬኔ ጉኖን ያመዘነው። ሌላው እንደ ሬዛ አሳሲ ጥናት ደግሞ ስዋአስቲካ ማዕከሉን በዜታ ድራኮኒስ ላይ ያደረገውን የሰሜን ኤክሊፕቲክ የሰሜን ዋልታን ከድራኮ ህብረ ኮከብ ጋር ይወክላል ወደሚል ነው የሄዱት። ምክንያቱም ድራኮኒስን በምታዩበት ጊዜ ቅርጹ እንደ ስዋስቲካ የተጠላለፈ ጭራ መሳይ ነው እና ስለዚህ ይህንን በተለይ ኤክሊፕቲክን የሚወክል ወይም የሰሜኑን ኤክሊፕቲክ ወካይ አድርገው ጥንት ህዝቦች ተጠቅመውበታል የሚል ጥናት ነው እንግዲህ የሬዛ አሳሲ ጥናት የሚያሳየው። ሌላው ጥናት የምናየው የሩ የሩሲያዊ አርኪኦሎጂስት ገናዲ ዳኖቪሽን ጥናት ነው። በተለይ የሽንታሽን ጥንታዊ ባህል የተለያዩ ምልክቶችን እንዳጠና ይታወቃል ይሄ አርኪኦሎጂስት እና ስዋስቲካ ሁለንታን ወይም ዩኒቨርስን በምልክትነት ይወክላል ነው የሚለው አጠቃላይ ዩኒቨርስን ወይም ሁለንታን የሚወክል ምልክት ነው የሚል ሀሳብ ነው የሚያንጸባርቀው። ይህም ደግሞ አልፋ ኡርሳ ማይኖሪስ ወይም የሰሜን ኮከብ ወይም ፖላሪስ ተብሎ የሚጠራውን ኮከብ ማዕከል አድርገው የሚሽከረከሩትን የታናሹና ታላቁ ድብ ወይም ሊተር ንድ ቢግ ዲፐር የምንለውም ወይም ኡርሳ ማይነር እና ኡርሳ ሜጀር ህብራተ ከዋክብትን ይወክላል ነው የሚሉት። ስለ እነዚህ ህብራተ ከዋክብት ምሳሌነት ማዛሮትን ማየት ትችላላችሁ። የኔን መጽሐፍ ማለት ነው። ስለዚህ እንደነ ሬኔ ጉኖን ስዋስቲካ በታላቁ ድብ በሰሜን ዋልታዋ ኮከብ ማዕከላዊነት የሚያደርገውን በአራት የተከፈለውን ምህዋራዊ ጉዞ ወይም በሀሳብ ምስሉን በማምጣት ይሳላል ነው የሚለው። ስለዚህ ሰዎች ይሄን ካዩ በኋላ ይህን ከተመለከቱ በኋላ ስነ ፍጥረትን መመርመራቸው እሙን ነውና እና እነዚህን ሰማያውያን አካላትን አይተው ይህን ምልክት ተጠቀሙበት ወደሚል ድምዳሜ ነው የመጣው። ሌላው ዕውቁ የሳይንስ ተመራማሪ አስትሮኖመር ካርል ሳጋን በተለይ ስለ ኮከብ ዘቦቱ ዘነብ የሚባሉት ኮሜቶች ጅራት መቀየር የሚያወራውን ከክርስቶስ ልደት በፊት በሁለተኛው መቶ ክፍለ ዘመን ካህል የተሰራ በሃን ስርወ መንግስት የነበረ የቻይናዎች መዛግብትን ኮሜት ወይም ጅራታማ ኮከብ ወይም ኮከብ ዘቦቱ ዘነብ በሚለው በ1957 ባሳተመው መጽሐፍ ላይ ጽፎታል። እና አብዛኞቹ መረጃዎቹ ያሳዩ የነበሩት የኮሜቱ ጅራት መቀየር ሲሆን አንዱና የመጨረሻው ግን ያሳየ የነበረው የኮሜቱን ኒኩሌስ እና ከኒኩሌሱ የሚነሱ አራት የተቀለበሱ ነገሮችን ሲሆን እነዚህም ስዋስቲካን ይመስላሉ የሚል ሀሳብ ነው የሰጠው። በተለይ በቀደሙ ጊዜያት እንደታዩት ኮሜቶች ወይም ጅራታማኮ ከምንላቸው ወደ መሬት ሲቀርቡ ከውስጣቸው የሚወጣው የጋዝ ጄት ኮሜቶቹ ሲሽከረከሩ ጋዞቹ ተቀልብሰው የሚታዩ ሲሆን በዓለም ላይ የሚታወቀውን የሰዋስቲካ ምልክት ይሰራሉ የሚል ሀሳብ ነው ሳጋን የሰጠው። ስለዚህ በጣም ይህንንም ነገር ተመልካቾቻችን እንድታስተውሉት በዚሁ አጋጣሚ ሳልጠቁም አላልፍም። ሌላው በ1992 ኮሜቶችና የነሐስ ብራውን ዘመን መጥፋት በተባለው መጽሐፉ ቦብ ኮብረስ ነው። ቦብ ኮብረስ እንግዲህ ስዋስቲካ መሳዩ የሃንስ ሮ መንግስት ኮሜት ባለረጅም ጅራት ፌሳንት ኮከብ ነው የሚለው ሎንግ ቴልድ ፌሳንት ስታር ይባል እንደነበረ፣ ምክንያቱ ደግሞ ፌሳንት የተባለች ወፍ የጣቶቿን ዱካ ስለሚመስል ነው የሚል ሀሳብ ነው የሰጠው። ስለዚህ እነዚህ ሁሉ ጥናቶችን እንግዲህ ክብሯን ተመልካቾቻችን፣ አብዛኞቹ ተመራማሪዎች የመረመሯቸው በመሆኑ ስዋስቲካ እነዚህን ሁሉ ነገር ያሳያል ወይስ አያሳይም የሚለውን ድምዳሜ እናንተ እንድትወስዱበት በዚህ አጋጣሚ ጠቁማለሁ። ሌላው ደግሞ ህንዶች ደግሞ በተለይ ዘጠኝ ነጥቦች አሉት ይላሉ። እንደምታዩት እስክሪኑ ላይ ዘጠኝ ነጥቦቹን ስክሪኑ ላይ መመልከት ትችላላችሁ። ክብራን ተመልካቾቻችን ዳር ዳር ዳር ዳር ያሉትን ሲቆጠሩ ዘጠኝ ይሆናሉና ሰባቱ መገብተ ዕለታትን ይወክላሉ ነው የሚሉት። ሰባቱን ዕለታት ወይም ሰባቱን መገብተ ዕለታት ይወክላሉ። በተጨማሪም ሁለቱ ረደተወርና እርገተወርን የጨረቃን ምልአትና የጨረቃን ጉድለት እንደማለት ነው። መውጣትና መውረድ የሚያሳዩ ናቸው እና ስለዚህ አጠቃላይ ይሄ ስርዐተ ሰማይን የ የሚያሳይ ምልክት አድርገው የሚወስዱ ህዝቦች አሉ። ይህም በጣም አስገራሚው ነገር ነው። ሌላው ጥንት በአሪዞና የአሜሪካ ነባር ነዋሪዎች በነበሩት በፒማ ማህበረሰብ ስዋስቲካን እንግዲህ አራቱን ጫፎች የአራቱ ነፋሳት አምሳል አድርገው ነው የሚዋቸው። በተለይ አራቱ ነፋሳት ይህንን መስቀል የመሰለ ይሰራሉ ብለው ያምኑ ነበረ ስለዚህ አራቱ ነፋሳትን የሚወክል የመስቀል ቅርጽም ይሰራሉና እነዚህ አራቱን ነፋሳት ለመወከል የጥንት የአሜሪካ ነባር ማህበረሰቦች እንደተጠቀሙበት እንግዲህ ጥናቶች ይጠቁማሉ። ክቡራን ተመልካቾቻችን ሀሳብ አስተያየታችሁ ላኩልን። በተለይ ደግሞ ዋይን ሄርሸል የተባለ አንድ አጥኝ ደግሞ ስክሪኑ ላይ ጋብዛቸዋለሁ። እነዚህ ቅርጾች የሚሰሩት የኦሪዮንን ኮከብ ነው ይላል። እንግዲህ በዛሬው መርሃ ግብራችን ላይ ክቡራን ተመልካቾቻችን ስለ ስዋስቲካ እያየን ነው። እንግዲህ በተለይ ኦሪዮንን ሁላችሁ ታውቁታላችሁ። ሰባት ደማማ ከዋክብት አሉት። በተለይ ደግሞ ቀበቶቹ አልኒላም አልኒ ሚታክ ሚንታካ የሚባሉ ናቸው። የኦሪዮንን ቀበቶ ይሰራሉ። ስለዚህ ስዋስቲካ መስቀል የኦሪዮንን ቀበቶ የሚሰራ ነው። ስለዚህ ጥንታውያን ህዝቦች ኦሪዮንን በደንብ በአግባቡ ስለተረዱት ነው ይህን ምስል ወይም ይህን ምልክት የተጠቀሙት፣ የሚል እሳቤ አንጸባርቋል። ክቡራን ተመልካቾቻችን፣ ምን ያህል ጥናቶቹ ሰፊ እንደሆኑ ማየት ይገባቸዋል። ስለዚህ እንደ አጥኚ እንደ ተመራማሪ ብትመረምሩት የተሻለ ይሆናል እንጂ አንድ መጽሐፍ ወይም አንድ ዩቲዩብ አይታችሁ ድምዳሜ ከመድረስ መቆጠብ ይገባል የሚል እምነት አለኝ። እስቲ ወደ ኛ እንምጣ። እንግዲህ ወደ ኛ እሳቤ ስንመጣ ይህን ምልክት በላሊበላ ውቅር አብያተ ክርስቲያናት ላይ እን እንመለከታለን ይሄም በጣም በጣም አስገራሚ ነገር ነው። ክቡራን ተመልካቾቻችን ብዙዎቻችሁ የግስ ሰባት ቁጥርን ታያላችሁ። ሁለት ሰባት ቁጥሮች ተጠላልፈው የሰሩት ምልክት ነው ይሄ። በጣም አስገራሚ ነው። እንግዲህ ሰባት በጣም ብዙ ምስጢር አለው። በተለይ ሰባትን ስናነሳ ሰባቱን እለታት እናነሳለን። ከእሁድ ጀምሮ እስከ ቀዳሚት ያሉትን እለታት። ብናነሳ በጣም አስገራሚ ነገር ነው። ዓለም ብሂል ሰባቱ ዕለታት ይላል ሊቁ። ዓለም ማለት ሰባቱ ዕለታት ማለት ነው። ስለዚህ ሰባት ቁጥር በጣም የፍጹምነት ቁጥር ነው። እስመ ሁልቁ ሳብ በሐበብራውያን ፍጹም ውዕቱ ይላል። ሰባት በዕብራውያን ፍጹም ነው። ለምሳሌ ሰባቱን ዕለታት የሚወክሉ ወደ ኢትዮጵያ ስንመጣ ደግሞ ሰባት መገብተ ዕለታት አሉ። እሁድ ፀሐይን፣ እንደገና ሰኞ ጨረቃን ቀጥሎ ያሉትን ደግሞ አምስቱን ዕለታት ደግሞ ሌሎቹ አምስቱ ፕላኔቶች ይወክላሉ። ሀግዕዝ ሁካዕብ ሂሳልስ ሃራብዕ ሄሃምስ ህሳድስ ሆሳብዕ ሰባቱ ሰማያት ይባላሉ። ሰው ራሱ ማለት ሰባት ነገር የሚወክል ነው እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ ሰ ማለት ራሱ ሰ ሰ የሚለውን ፊደል ስንታዩ ሰባተኛ ላይ ተራ ላይ ታያላችሁ። ሀ አንድ ለሁለት ሀመርሃ ሦስት መአራት ንጉሡ ሰአምስት ረስድስት እዛቱ ሰባት ሰባተኛ ተራ ላይ ይገኛል። ይኸውም ሳምንት የሚለውንም ለመወከል ነው። ሳምንት ማለት ራሱ ሰባቱ ዕለታት ማለት ነው። ሰው ስንል በሰ ነው የሚጀምረው በግዕዝ ወይም ሰብ ይባላል አሁንም በሰ ነው የሚጀምረው። ሰው ማለት ደግሞ አራት ሲደመር ሶስት ነው እና ቅድም እንደጠቀስኩት ሰባትን ይወክላል። ሰማያት ስንል ሰባቱን ሰማያት በሰ ስለሚጀምር ሰባተኛ ላይ ሆኗል። እና ሰ በጣም አስገራሚ ነው ክቡራን ተመልካቾቻችን። እንግዲህ ሰባተኛው ዕለት ወይም እግዚአብሔር በሰባተኛው ዕለት ከስራ ሁሉ አረፈ ይላል እና ሰባተኛ ዕለት ወይም ሰባት ቁጥር በጣም ትልቅ ትርጉም አለው። አሁን ግን የምናየው ስዋስቲካን ስትመለከቱ የተጠላለፈ ሰባት ነው። ሰባትና ሰባት ደግሞ 49። 49 ነው። 49 ደግሞ የፍጹም ፍጹም ወይም መንፈሳዊ ፍጹምነት ይሉታል ሊቃውንት። ስለዚህ በጣም የሚገርም ነው። 49 ቁጥርን ይሰራል ማለት ነው። ሰባት ራሱን የቻለ ፍጹም ነው። የሰባት ደግሞ ሰባት ደግሞ ፍጹም የፍጹም ፍጹም ብለን ማየት እንችላለን፣ ወይም ፍጹም ብቃት ማለት እንችላለን እና 49 ቁጥርን ይሰራል በተለይ መምህር መስፍን ሰሎሞን የወርቅ ዘንግ በሚለው መጽሐፉ ላይ የላሊበላን 7 እና 7 49 ቁጥርን እንደሚሰራ ጠቅሷልና መጽሐፉ እንድትመለከቱት በዚህ አጋጣሚ የጠቁማቸዋለሁ። እንግዲህ 49ን እስቲ እንመልከተው ሰባት ፍጹም መሆኑን ካየን 49 ደግሞ የፍጹም ፍጹም ኢዮቤልዩ መሆኑን ደግሞ በተለይ ቅዱስ መጽሐፍ ላይ ዘርዘር ተደርጎ ተጠቁሟል። 49 በጣም አስገራሚ ነገር ነው። ኮራን ተመልካቾቻችን ላይ ላሊበላ ሰባት እና ሰባት ብታባዙት አንድ ላይ 49ን የሚል ቁጥርን ይሰጣል። የሚገርመው የመቅረዝ መብራቶቹን በድምሩ 49 ናቸው። ስለዚህ በእያንዳንዱ ሰባት ሰባት ሰባት ሰባት ሰባት ፈትል አለበት። ሰባት ጊዜ ሰባት እንግዲህ አርባ ዘጠኝ ነበረ እና በታቦተ ህጉ ፊት የሚበራው መቅረዝ ራሱ አርባ ዘጠኝ ፈትሎች አሉት ነው እና አርባ ዘጠኝ ይገርማል። የቅዱስ ድንግል ማርያምም እድሜ አርባ ዘጠኝ ነው። እንግዲህ ጌታን ከወለደች በኋላ በምድር ላይ ኖረችው በመቅረዞቹ ፈትል ቁጥር ልክ ነው ነው የሚሉት ሊቃውንት አርባ ዘጠኝ ነው። ጌታን ከመውለዷ በፊት አስራ አምስት አመት አስራ አምስት ይደመር አርባ ዘጠኝ 64 አመት በምድር ላይ ኖራለች፣ ቅድስት ድንግል ማርያም። ስለዚህ 49 ቁጥር በጣም ትልቅ ቁጥር እንደሆነ ነው በሊቃውንቱ የሚነገረው። እንግዲህ ቅዱሱን መጽሐፍ የተጻፈው በ49 ፊደላት ነው በ49 ፊደላት ነው። ብሉይ ኪዳን በዕብራይስጥ ቋንቋ፣ ሐዲስ ኪዳን በግሪክ ቋንቋ እንደተጻፈ ሁላችንም እናውቃለን። እና 49 ይሰጣሉ ምክንያቱም ብሉይ ኪዳን የተጻፈበት የዕብራይስጥ ፊደላት 22 ናቸው። ስለዚህ አልፋና ኦሜጋ ፊደላትን በምንመለከትበት ጊዜ ክቡራና ክቡራት 27 ናቸው። አሁን የሞደርን ግሪክ ነው ወደ 24 ያደረገው። የጥንት ግሪክ ደግሞ 27 ሌተሮች አሉት። ስለዚህ የዕብራይ የብሉይ ኪዳን መጽሐፍ የተጻፈበት የዕብራይስጥ ፊደል 22ቱ አሌፋት ናቸው። የአዲስ ኪዳን መጽሐፍ የተጻፈበት የጽር ፊደል 27 አልፋቤት ነው ያለው። ስለዚህ 22 ሲደመር 27 49 ፊደላት ናቸው ክቡራን ተመልካቾቻችን እና በ49 ፊደላት ነው መጽሐፍ ቅዱስ የተጻፈው ማለት ነው። ይሄ በጣም የሚገርም ነው። ስለዚህ 50ኛዋስ ምንድናት የሚል ነው ሊቃውንት የሚሄዱበት። ምክንያቱም ቅድም ነገርያቸዋለው አምሳኛዋ ነጻነት ናት ብያቸዋለው። እና አምሳኛዋ ረቂቋ መጽሐፈ ህይወት ትባላለች። እቺ የህይወት መጽሐፍ እንግዲህ ከ15 ጊዜ በላይ በመጽሐፍ ቅዱስ ላይ ተጠቅሳለች። እቺ የህይወት መጽሐፍ ለህይወት የተዘጋጁ ሰዎች ስም የተመዘገበባት ማለትም ለዘላለማዊ ህይወት ማለት ነው። እንግዲህ ከ15 ጊዜ በላይ የህይወት መጽሐፍ ህይወት መጽሐፍ ተብሎ በቅዱስ መጽሐፍ ላይ ተደጋግሞ ተጠቅሷል። እንግዲህ ድል የነሳው በነጭ ልብስ እንደሚጎናጸፍ ስሙም ከህይወት መጽሐፍ ላይ እንደማይደመሰስ መጽሐፍ ቅዱስ በብዛት ይጽፋል። እና ስማቸው በህይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ ዘላለማዊ ሰዓት እንደተጣሉ ይነገራል። ስለዚህ የህይወት መጽሐፍ ናት አምሳኛዋ ይላሉ። እንዳመተ ህድገት አይተው ነው። እንግዲህ ስለዚህ የብሉይ ኪዳንና ሐዲስ ኪዳን መጽሐፍት የተጻፉት እንግዲህ በ49 ፊደላት ነው እና 49 ቅዱሱን መጽሐፍ የያዘ ሲሆን ሃምሳኛ ካልን ደግሞ ከጨመርን መጽሐፈ ሕይወት ናት ይላሉ እንግዲህ ተመራማሪዎች። ክቡራን ተመልካቾቻችን ሁሉንም የተባሉትን በመመርመር የተሻለውን በመያዝ እውቀታችሁ እንድታሰፉ በዚሁ አጋጣሚ መልክቴን በማስተላለፍ መርሃ ግብሬን በዚህ ቋጭ አለው ሰላም ሆኖ።